በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥያቄና መልሳችንን እንቀጥላለን። መጀመሪያ ራሳቸውን ያስተዋወቁ እህቶቻችን ወደ ጥያቄና መልሱ እንሄዳለን ማለት ነው። እሺ፣ እኔ ወሰን ይባላለሁ። ወሰን ወንድ ሰብለ ቁጥር ይጠራሉ። በሚጠሩት ቁጥር እኔ ጥያቄውን እጠይቃቸዋለሁ ማለት ነው። እሺ ወሰን ቁጥር ጥሪልኝ እስኪ። አንድ በገና ማለት ምን ማለት ነው ይላል። በገና ማለት ምን ማለት ነው? እሺ በገና ማለት በቁሙ መዝሙር ማለት ሲሆን በገና አውታር ካላቸው የዜማ መሳሪያዎች የሚመደብ ጥንታዊ የዜማ መሳሪያ ነው። ትርጉሞቹን ስናይ ደግሞ ሁለት አይነት ትርጉም አለው። ሰዋሰዋዊና ስነቃላዊ ትርጉም አለው። ስነቃላዊ ትርጉሙ ስናይ በገና በገነ ከሚለው የመጣ ነው። ይሄ ማለት አነደደ፣ አቃጠለ፣ አደረቀ ነው። ሰዋሰዋዊ ጋር ስንመጣ ደግሞ ሰዋሰዋዊ ትርጉሙ ናጌን ከሚለው የዕብራይስጥ ቋንቋ የመጣ ሲሆን መታ፣ ደረደረ፣ ነዘረ ማለት ነው። መላር ቆ እሺ፣ አምስተኛ ተራ ቁጥር ንጠርታለች ከበገና ደርዳሪዎች ምን ምን ይጠበቃል? እ እግዚአብሔር ይስጥልኝ። ከበገና ደርዳሪዎች ምን ምን ይጠበቃል? አንደኛ ነገር ሃይማኖት ግንዛቤን ማሳደግ፣ ሁለተኛ ተግባራዊ ክርስትናን መለማመድ፣ ሶስተኛ እንደ ክርስትና የሚመጥን ወይንም ደግሞ የሚገባ አለባበስን መልበስ አራተኛ ጤናማ ማህበራዊ ህይወትን መለማመድ ወይም መኖር ተብሌ ቁጥር ስቴጠር ል እሺ፣ ስምንተኛ ተራ ቁጥርን ጠርታልኛለች ቅዱስ ያሬድ የደረሰው የዜማ አይነቶች ስንት ናቸው? እሺ፣ እግዚአብሔር ይስጥልኝ ቅዱስ ያሬድ የደረሳቸው የዜማ አይነቶች ሶስት ሲሆኑ እነሱም ግዕዝ፣ እዝል፣ አራራይ ይባላል። አንዳንድ ደርሷችኋል፣ ሶስቱም ወደ ሁለተኛ ዙር ጥያቄ እንሄዳለን ማለት ነው። ለታችን ቁጥር ሁለት ቁጥር ጠርታልናለች። ቅዱስ ዳዊት ስንት ሀብታት ተሰጥቶታል? ሶስቱን ጥቀሺ። እሺ ቅዱስ ዳዊት ሰባት ሀብታት ተሰጥተውታል? ከነዚህም መካከል ሀብተ በገና፣ ሀብተ ፈውስ፣ ሀብተ መዊ፣ ሀብተ ኃይል፣ ሀብተ ትንቢት ሀብተ መንግስት ናቸው። በትክክል ተመልሰውልናል። ወደ ታችን አራት ቁጥር እሺ ተራ ቁጥር አራት ላይ ያለውን ጥያቄ አነብላታለሁ። አራት ቁጥር ነው የጠራችሁ። የበገና ጥቅሞች ሶስቱን ጥቀሽ። እሺ ለትንቢት፣ ለፈውስ ምስጋና ለማቅረብ ለጸሎት ለልመና ለነፍስ መጽናኛ እና ታቦትን ለማጀብ ያገለግላል ከብዙዎቹ በትክክል ተመልሷል እህታችን ስድስት ቁጥር ዜማ ማለት ምን ማለት ነው እሺ እግዚአብሔር ይስጥልኝ ዜማ ማለት ስልት ያለው ጩኸት ማለት ነው እሺ በትክክል ተመልሷል ሶስተኛ ዙር ጥያቄ ላለሁ ዘጠኝ ቁጥር ዝብላለች እህታችን፣ እግዚአብሔርን በዜማ ማመስገን እየጀመረው በማን ነው የተጀመረው በማን ነው? እሺ እግዚአብሔርን ማመስገን የተጀመረው በመላእክት ዓለም ነው። ያው በትክክል ተመልሷል። ወደ ሶስተኛ ቁጥር ሰባት ላይ ያለውን እንጠይቃለን። ዜማን ለዓለም ያበረከተልን ቅዱስ ማን ነው? ቅዱስ ያሉት እህታችን በገና ለመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰው በየትኛው የመጽሐፍ ቅዱስ ክፍል ነው? በገና ለመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰው በየትኛው የመጽሐፍ ቅዱስ ክፍል ነው ብዬ የጠየኳት ዘፍጥረት መሆኑን ያው ግማሽ ይሰጣታል። በርግጥ ዘፍጥረት አራት ሀያ አራት እስከ ሀያ ስምንት ባለው ክፍል ውስጥ ነው የተጠቀሰው ማለት ነው። በመጨረሻ እናንተን መጠየቅ የምንፈልገው ነገር አለን። ለበገና ትምህርት ምን ጥቅም አገኛለሁ ብላችሁ ወደዚህ መጣችሁ? ላልተማሩስ ምን ታስተላልፋላችሁ? ወደፊትስ አገልግሎትን እንዴት መቀጠል አስባችኋል? ማለት እፈልጋለሁ። ሁላችሁም የራሳችሁን ሀሳብ እንድትገልጹልን፣ እሺ። በገና ለመማር ስመጣ አንድ ስለ በገና አውቃለሁ በገና መደርደር ችዬ በበገና ዘምራለሁ እግዚአብሔር አመሰግናለሁ ብዬ ነው የመጣውት። በገና ከተማርኩ በኋላ ግን ከዛ የተሻለ ጥቅሞችን ያገኘውት፣ አንድ ሁሌም በገና ለመደርደር ክላስ በሚኖረን ሰዓት ቢያንስ ሁሌ በሳምንት አንድ ቤተክርስቲያን መጣ ከሆነ ቡድ ስበብ ይኖረኛል መምጫ በሳምንት ሁለት ሶስት አራት ይመጣለውኝ። ሌላ በገና ስንማር ስርዓቶች እንማራለን በገና ተማሪ በገና ተማሪ ማድረግ ያለበት ስርዓቶች ማወቅ ያለበት እውቀቶች አሉ፣ መንፈሳዊ ጋር ተያይዘ ያሉ እውቀቶች እነሱን እውቀቶች አግኝቼበታለሁ። እና ከዛም በተጨማሪ ወደፊት በገና መማር ለሚፈልጉት ማስተላልፈው በገና መማር አለባቸው። አንደው አንዱ የቤተክርስቲያናችን ጥንታዊ መሳሪያ ስለሆነ ስለ በገና ማወቅ አለባቸው፣ መማር አለባቸው። በዚህ መልክ አስተላልፋለሁ። በመጀመሪያ ምን ጥቅም አገኘሽበት ለሚለው ወደ ቤተ ክርስቲያን እንድቀር ማለትም፣ ምናልባትም በዚህ እንደዚህ ባሉት ቀናት ላልመጣ ችል ነበር እና አሁን እንድመጣ አድርጎኛል። በዛው ላይ ስንዘምር ምስጋና ነው። በቃ እያንዳንዱ ግጥም ሁሉንም ስንለው ቀስ ብለን ስለሆነ የምንለው እያንዳንዱ ግጥም በውስጣችን ነው የሚገባው እና ያለ ራሱ ጸሎት ነው። እያንዳንዱ ስንለው ጸሎት ነው፣ ምስጋና ነው፣ ወደ እግዚአብሔር መቅረቢያችን ነው። ወደፊትም ደግሞ በራሳችን ከእግዚአብሔር ጋር ያለንን ግንኙነት እንዳጠናክርም ለእኔም ያደርገኛል ማለት ነው። ላልተማሩት የምታስተላልፍ ያለች በጣም ደስ ይላል። እና ይሄ ታላቅ ጥንታዊ የቤተክርስቲያናችን መሳሪያ ነው። በዛው ላይ ደግሞ በዚህ በምድር ብቻ ሳይሆን በሰማይ ለራሱ ያለን መሳሪያ ነው። ስለዚህ ወደ እግዚአብሔር መቅረቢያችን ነው። ወደ ቤተክርስቲያን እንድንቀርብ ያደርገናል። ብዙ ነገሮችን እንድናውቅም በዛውም ያደርገናል። ያን አስተላልፋለሁ። ወደፊት በምን መልኩ ለመቀጠል አስባቸዋል ለሚለው ከእግዚአብሔር ጋር ከዚህም የበለጠ ደግሞ እግዚአብሔር ብሎ በአድቫንስ ደረጃ ተምረን ያለንንም ነገር ለማሳደግ እና እግዚአብሔር ብሎ ደግሞ በቤተ ክርስቲያን አገልግሎት ላይ ምናምን ለመሳተፍም እናስባለን። ከእግዚአብሔር ጋር እንደዛ እግዚአብሔር ይስጥልኝ። በገና ለእኔ ቃሌ ለኛው የምንገልጽበት፣ ግን ወደ በገናው ስመጣ ፈልጌ የመጣው ከዛ አስፈላጊ ሆኖ ያገኘሁት የዜማ መሳሪያ ነው እና ለእኔ እንደ ጓደኛ፣ እንደ አነጋጋሪ፣ ስስቅ፣ ስከፋ እንደ ጓደኛ፣ መልካም ጓደኛ፣ ከጓደኛ መልካም ጓደኛ መንገዴ ሆኖ አግኝቼዋለሁ እና እ እዚህ በላይ ቀጣይ የምናስበሻለን የሚለው ከዚህ በላይ ተምሬ ለአገልግሎት በቤቱ ላለመጥፋት ለመጥፋት አስቡ ያለው እንደ እግዚአብሔር መልካም ፈቃድ ለአልተማሩ ወይ ደግሞ ከ ይሆናላ ምለው ለጓደኞቼ ለሌሎች፣ ለሚሰሙኝ ደግሞ በገናን ተማሩ፣ ወደ ቤቱ ኑና መልካም ጓደኛ አገኙ ነው ምለው። አመሰግናለሁ። መልካም እህቶቻችን እንግዲህ መልካም የሆነውን ነገር ነግረውናል። ከዚህ በላይ ወንጌል የለም ምንም የሚጨመር ነገር ላይኖር ይችላል። በእርግጠኝነት ከዚህ በላይ ምንም ስለ በገና መናገር አያስፈልግም። ምክንያቱም አንዳንዴ ሁሉን ነገር የራበው ለራበው ነው የሚያዝነው ይባላል አለ። ስለዚህ ይህን ፍቅሩን የቀመሰው ወይም ደግሞ ሁኔታውን ጥቅሙን ያገኘ ሰው ነው እና መናገር ያለበት ለዛ ነው። እነሱን እንዲናገሩ ያደረጓቸው እህቶቻችን እጅግ በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን ያሰማለን። መልካም የአገልግሎት ዘመን ይሆንላችሁ። በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን። ያሰማለን በእድሜ ቤተ ላይ ይጠብቅልን፣ አገልግሎታችሁን ይባርክልን፣ ህይወታችሁን ይባርክልን። አመሰግናለሁ። ወደ ቦታችሁ